አሰላሙ አሌይኩም ወራህመቱላሂ በረካቱ። ሰላም ሰላም ብያለሁ ወዳገሬ ልጆች እንዴት ናችሁ? ደህና ናችሁ? ይ አልሐምዱሊላ፣ ደህና ነኝ። ትናንትና ደክሞኝ ሙቼ፣ አልሐምዱሊላ፣ አሁላሃል መጣሁ። አዲስ አበባ ገባን በባስ። ስንት ሰዓት ገባን? ስድስት ሰዓት ገብተን ማለት ነው አዲስ አበባ ውስጥ። ዛሬ አዲስ አበባ የደረስነው እንትን ነው፣ ስድስት ሰዓት ነው። ግን የወረድነው ከባስ ስንት ሰዓት ነው? ስምንት ሰዓት ሁለት ሰዓት ከተማ ውስጥ ሲንጓል እንግዲህ ተዘጋጅቶ ይሆን ምን ይሆን ብቻ በስምንት ሰዓት ነው ከባሱ ይወረድ ነው ማለት ነው። ለሊት አስር ሰዓት ለሊት ዘጠኝ ሰዓት ከሀያ ጉዞ የጀመረበት ነው እና እንዲዛ ነበር መጣን። አልሐምዱሊላ አሁን መጥቼ ከዛ ዲካም ልሞት ልሞት ልሞት አቅቶኝ ግራ እያነከስኩ ነው የመጣሁት ግጥት እያለ አሁን ደህና ነኝ። እና ሁላችሁ አልሐምዱሊላ አደርኩኝ። ዛሬ ነበር ወደ ጅማ ለመሄድ ያሰብነው፣ ወደ አፋር በመኪና በጣም አቅቶኛል፣ በጣም አቅቶኛል፣ አይሆንኝም። ትኬት ደግሞ ቤለም ነበር ዛሬ ለነገ ቆርጬ ያለው ላችኋለሁ። ዝናችሁ ደገሬ ልጆች። በተረፈ ደግሞ አንዳንድ ህቶች ዘየላካችሁልኛ ያላችሁ በእናንተ ምክንያት ትኬት ቆረጥኩኝ። አልሐምዱሊላ አመሰግናለሁ። ከቻላችሁ ደግሞ እዛ መቆይበት እንዲያልኳችሁ ነው። እንግዲህ ይህን የሚመስላል ደግሞ ቆርጣችሁ ኢትዮጵያ ላይ ና ቲክቶክ ላይ የምትለቁት ልጆች ማለት ነው። ምክንያቱም አካውንቱን ብዛ ላይ አልጠፋችሁት ብዙ ልጆችን እርጃት ና የሚሉ አሉ። ለዚያ ምን አደርጋለሁ መሰላችሁ? አሁን በቃል ነግራችኋለሁ። አካውንትን ቆርጣችሁ የምትለቁት ላይ ይህን አድርጉት ማለት ነው። ምክንያቱም ወይ በቃል ያልተናገርኩኝ ወይ። ያሳልፋችኋል አልጨምራችሁበት ለዛ እንትን በሉ። አሁን የኔን አካውንት ማለት ነው ልንገራችሁ። ማለቴ አንድ ሺ አንድ ሺ አስራ አንድ አርባ ሶስት ዜሮ ስድስት ሰባ ስድስት ስድስት መጨረሻው ደግሞ እንደገና አንድ ሺ አስራ አንድ አርባ ሶስት ዜሮ ስድስት ሰባት ስልሳ ስድስት ወይም ደግሞ ሰባት ሰባ ስድስት ስድስት መጨረሻ ነው። ፋጢማ ይመጣል እና በዚ ነው ምስሉ ስልክ ደግሞ ተፈልጋችሁት እኔ ግን ብዙ ልጆች ምናምን እንደገና ደግሞ ላይ ስልክሽን አስቀምጭ ጽፌዋለሁ እኮ ነው የእኔ ነው ብዬ እኮ እና እንደገና ደግሞ

እኔ መንገርሻ እንዲሰራ ምንም ከሰው ሳትከጂ ራስሽን ችለሽ የምትኖሪበት ምናምን የሚል ኮሜንት የጻፋችሁት ማለት ነው። እስኪ ንገሪው፣ እንዴት ነው ስልካ፣ ላ ሌለ ስልካ አስቀመጫ የለ ደወላችሁ፣ እንደዛ ብላችሁ ንገሪው። ጉልበት ማይጠይ ወሬ ብቻ የሚሰራ ስራ ከሆነ ይሰራሉ፣ መስራት ማን ይጠላል? እና እንዲዛ ነው የምላችሁ። በተረፈ ደግሞ ይሻላል። እስኪ ያለ ሀገሩ አሁን አዲስ አበባ በባለፈው ስመጣ እያለቀሱ የተቀበሉ ምናምን ልጆች ነበሩና እነሱን እንገናኝና ያስጌት ብላ ቪዲዮ ሰራ ደ ስደውል ስልክ አይነሱ። ነው እንግዲህ እስኪ ኢንሻላህ። አሁን ደግሞ ሌላ ሰው ጋር ለመገናኘት እየሞከርኩ ነው። ስለዚ የታዋቂ ሰዎች ስላችሁ ታዋቂ ሰዎች ጋር ቪዲዮ ሰራ ዩቱቤ ትንሽ ሰብስክራይብ ምንም እደረጋለሁ ብዬ ነው ማለት ነው። እና ያው እንዲሁም ታውቁት እናንተ በባለፈው እዛው ቤት ነበር እንዲሁም እዛው አርጋ ቤት መጥቶ ምናምን ያወሩ ምናምን ነበሩና አሁን ስደውልም ስጽፍም አይመልሱም። የአዲስ አበባ ብቻ ያለው እንገናኝ ምናምን ይ አላኩልሃን እንሻላ ብቻ የኛ ሰው ችግር ላይ ሲገቦቻ በጎን የሆነውን ነገር ቢተው ደስ ይላል። ወላሂ በጣም ብዙ ነበር ነበርና፣ አልሀምዱሊላህ አላኩላህም ያው የታዘብኩትን እችን ልበል ብዬ ነው። እና ይሄን ይመስላል ልጆች፣ ልክ እንዳልኳችሁ ይረዳችሁ። ያው እናንተ ምትታዘቡት ስለሆነ ብዬ ነው። ለኛ ደስ ይለኝ። እስኪ እንገናኛለን ኢንሻአላህ። እና እንደዚያ ነው። እሺ ውዶቸዋ፣ ያው ስም ባልጠናም ታውቃላችሁ፣ አዲስ አበባ ማን አብሮኝ እንደነበረ በሰዓቱ። እና እንደዚያ ነው። አላ ይጠብቃችኋል። እንደው ለፈተና አላ ስንት ሞልቶ እዛ እንደው ጤናችሁን፣ ገንዘብ ችሁን ጤና አላ ይመልስልኝ። ባለዲያ እንዲ ማለት ባለዲያ ማለት ሰው የረዱኝን ሰው በመርዳት እንዲከፍ ምክንያቱም እኔ ድኜ ሌላ ሰው ስረዳ ያኔ ደስተኛ ሆናለሁ። በዛ አላህ ረድ። ምክንያቱም ብዙ ሰው ተካንሰር። ለዛም ብዬ ነው የትም ቦታ የምሯሯጠው። ልጆችን እንዲያሳድግ ህዝቤን የረዳኝን እንዲረዳ አላህ ይርዳ። ያርብ ያለ እንዲሁ አለ። አያንተ አይቸግርም። ይሄ ለከይለ እና ደሞ ሙሰልማን ይሄ እንግዲህ ይሻለ ይሄ ነው እንግዲህ ይሻለ እዛ ዛተርሽ ያለውን ነገር ታያላችሁ። እሱ እንኩ ቲክቶክ፣ ዩቲዩብ ላይ የምትመጣም አይመስለኝም ቲክቶክ ላይ ብቻ ነው እና ይሁራላ ኩላ እንግዲህ ይርዳችሁኝ። ያሰባችሁኝ፣ ያዘናችሁኝ ሁላ አላህ ይርዳል። ውድ ሀገሬ ልጆች ያን ነው። ብዙ ሰው ደውሎልኛል። በነገራችን ላይ ታፋር ስም አልገልጽም። ስም ምናምን እንደዛ ወተትም አለ ነው ዞሮ ኢንሻአላህ እንግዲህ ይህን ይመስላል። ደሰን እንዲያዘናችሁልኝ ያለ እናንተን የሚዘንላችሁ ሙሲባ እንዳያመጣባችሁ ይህን ፈተና ላይ የሚያዳችሁ ፈተናችንን ቀላል ያደርግልን እና ከፈተና የምንወጣበት ጊዜ ያለ ቅርብ ያደርግልን ዛ እንግዲህ ተጠር ላይ